ስደቱና መከራው ቀጥሏል። በኤፌሶን የነበረውን የጳውሎስን አገልግሎትና ስብከት ለማቋረጥ ብር አንጥረኞችና ወርቅ ሰሪዎች፣ ሐውልት ሰሪዎች ባስነሱት ግርግር ምክንያት ጳውሎስ ወደ ኢየሩሳሌም ለመሄድ ወስኗል። ከዚህም የተነሳ ጳውሎስ በሚልጤን የኤፌሶንን ሽማግሌዎች ጠርቶ ስንብት ማድረግ ጀመረ። እንደዚህም አለ። ነገር ግን በመንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ሁሉ ይመሰክርልኛል ነገር ግን ሩጫዬ እና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔር ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ በማለት ቆራጥ የሆነ ውሳኔን አስተላለፈ። ከዚህም በእንባና በልቅሶ ተለያይቷቸው ወደ ኢየሩሳሌም መንገዱን ቀጠለ። ሰላም፣ የጌታ ጸጋና ሰላም ይብዛላችሁ። የሐዋርያው ጳውሎስ የሕይወት ታሪክ ክፍል ስድስት። ቪዲዮውን ላይክ እንዲሁም ደግሞ ቻናል ሰብስክራይብ በማድረግ አብራችሁን ቆዩ። በአምሳ አንድና በአምሳ ሁለት ዓመተ ምህረት ላይ ጋሊዮስ በአስተዳዳሪ ተሽሞ ወደ ቆሮንጦስ መጣ። የሐዋርያት ሥራ ምዕራፍ 18 ቁጥር 12 እስከ 17። የጋሊዮስ የፍርድ ወንበርና የስጋ ገቢያ የነበረ ስፍራ በቁፋሮ ተገኝቷል። የ18 ቁጥር 12። ሁለተኛ ቆሮንጦስ ምዕራፍ 10 ቁጥር 25። አቂላና ጵርስቅላ የሐዋርያት ሥራ ምዕራፍ 18 ቁጥር 2። በ49 ዓመተ ምህረት አይሁድ የሆኑ ሁሉ ከሮም ግዛት እንዲባረሩ ቀላውዲዮስ ቄሳር አወጀ። አቂላና ጵርስቅላም ከሮም ግዛት ተባረው ወደ ቆሮንጦስ ከገቡት መካከል ነበሩ። ሁለቱም ክርስቲያኖች የሆኑ ስራቸው ድንኳን መስፋት ነበረ። አጵሎስ፣ የሐዋርያት ሥራ ምዕራፍ 18 ቁጥር 4 እስከ 28። ጳውሎስ ከኤፌሶን ተነስቶ ወደ ኢየሩሳሌም ጉዞውን ቀጠለ። አቂላና ጵርስቅላ ግን በኤፌሶን ቀሩ። የግሪክ ቋንቋ ተናጋሪ የሆነው አይሁዳዊ አጵሎስ ከእስክንድሪያ ወደ ኤፌሶን መጣ። እርሱም በብሉይ ኪዳን ትምህርት እጅግ የበሰለና ስለ ክርስቶስም ትክክለኛ የሆነ ዜና የሰማ ሰው ነበረ። አጵሎስ ጎበዝ ተነጋሪ፣ ስለ እውነት ያለውን እውቀት በግልጽ ይሰብክ ነበረ። ሆኖም ስለ መንፈስ ቅዱስና ስለ ክርስትና ጥምቀት አያውቅም ነበር። ሆኖም አቂላ ጵርስቅላ ይህንን ነገር ሊያስረዱት ቻሉ። የዋራ ሥራ ምዕራፍ 18 ቁጥር 26። አጵሎስም በኤፌሶን ወደ ቆሮንጦስ በመሄድ ኢየሱስ እርሱ ክርስቶስ እንደሆነ ማስተማር ብዙ አይሁዶችን ለማሳመን ቻሉ። የዋራ ሥራ ምዕራፍ 18 ቁጥር 27 እስከ 28 በቆሮንጦስ ያለችው ቤተክርስቲያን ክርስቲያን በአንዳንድ ቡድኖች የተከፋፈለች ነበረች። አንዳንዶች የአጵሎስነን፣ ሌሎች የጳውሎስነን፣ ሌሎች የኬፍነን፣ ሌሎች ደግሞ የራሱ የክርስቶስነን በማለት ተከፋፈሉ። አንደኛ ቆሮንጦስ ምዕራፍ 1 ቁጥር 12 ጳውሎስ እና አጵሎስ በአንድነት መስራት ጀመሩ። ጳውሎስ ምርሱንና አጵሎስ በአገልግሎታቸው አንድ ላይ መሆናቸውን መተባበራቸውን ለቆሮንጦስ ምምና ለማሳየት ሞከረ። አንደኛ ቆሮንጦስ ምዕራፍ 3 ቁጥር 4 እስከ 6 እንዲሁም ቁጥር 21 እስከ 23። ምንም እንኳን ጳውሎስ አጵሎስን አብረው ወደ ቆሮንቶስ እንዲሄዱ ቢጠይቅም በነበረው መላየትና የቡድን መንፈስ ምክንያት አጵሎስ ዳግመኛ ወደ ቆሮንቶስ መመለስ አልፈለገም፣ አልተመለሰም። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 12። አጵሎስ ለመጨረሻ ጊዜ በመጽሐፍ ቅዱስ ውስጥ የተጠቀሰው በቲቶ መልእክት ውስጥ ስለ ጉዞው በተጻፈው ነገር ላይ ነው። ቲቶ ምዕራፍ 3 ቁጥር 12። አንዳንድ ሰዎች የዕብራውያን መልእክት የጻፈው አጵሎስ ነው ይላሉ። ሆኖም ስለ መጽሐፉ የተገኘ ማስረጃ የለም። የጳውሎስ ሶስተኛ የወንጌል ጉዞ ከ52-56 ዓ ም የሐዋርያት ሥራ ምዕራፍ 18 ቁጥር 3 ጀምሮ እስከ ምዕራፍ 21 ቁጥር 16 ድረስ። ጳውሎስ በሶስተኛው ጉዞ የጀመረው በገላትያና በፍርግያ የመሠረተውን አብያተ ክርስቲያናት በሙሉ በድጋሚ በመጎብኘት በመዘዋወር ደቀ መዛሙርትን እያበረታታና እያጠናከረ ነበረ። የሐዋርያት ሥራ ምዕራፍ 18 ቁጥር 13። ከዚህ ቀደም ብሎ ባደረገው ጉዞ ወደ እስያ እንዲሄድ መንፈስ ቅዱስ ከልክሎት ነበረ። ይሁን እንጂ በጉዞ መጨረሻ ኤፌሶንን ጎብኝቶ ነበረ። እግዚአብሔር ፈቃድ ከሆነም ዳግመኛ መጥቶ እንደሚጎበኛቸው ቃል ገብቶላቸው ነበረ። የሐዋርያት ሥራ ምዕራፍ 18 ከቁጥር 19 እስከ 21። ጳውሎስ በሶስተኛው ጉዞ ወደ ኤፌሶን ተመልሶ ለሁለት ዓመት ተቀመጠ። የጳውሎስ አገልግሎት በኤፌሶን የኤፌሶን ከተማ። ኤፌሶን የሮም ክፍለ ሀገር የሆነችው የእስያ ዋና ከተማ ነበረች። ከተማይቱ በመጀመሪያ የተቆረቆሮች በግሪክ ቀኝ ግዢዎች ሲሆን ጊዜው በ1044 ዓመተ ዓለም ነበረ። ኤፌሶን አርጤምስ ወይም ዲያና ተብላ ለምትጠራው ጣዖት ማዕከላዊ የማምለኪያ ከተማ ነበረች። የአርጤምስ ቤተ መቅደስ በዓለም አስደናቂ ነገሮች ተብለዋል ከሚጠሩት ከሰባቱ አንዱ ነው። ገበያና ንግድ እየቀዘቀዘ በሄደ ጊዜ ሕዝቡ የዕለት ኑሮውን ለመደገፍና የንግድ ጥቅም ለማግኘት ወደ አርጤሚስ ቤተ መቅደስ ተመልክቶ የአርጤሚስን ቤተ መቅደስ እንደ ባንክ በመጠቀም የተለያዩ የገንዘብ ገቢዎችን ማስቀመጥ ጀመረ። ከተማይቱ በሲያ ላለው የንግድ እንቅስቃሴ አምልኮ ማዕከል በመሆኑ ጳውሎስ ለሁለት ዓመት በተቀመጠበት ጊዜ ከመላው ሲያ ለንግድና ለአምልኮ ለሚመጡ ሰዎች ወንጌል ያሰማና ያስተምር ነበር። የሐዋርያት ሥራ ምዕራፍ 19 ቁጥር 10 የኤፌሶን ቤተ ክርስቲያን። ጳውሎስ ኤፌሶንም በደረሰ ጊዜ በመጥምቁ ዮሐንስ ጥምቀት የጠመቁ 12 ሰዎች አገኘ። ጳውሎስ ሰዎቹን አስተማራቸው። ሰዎቹ መንፈስ ቅዱስን ተቀበሉ፣ በኢየሱስ ክርስቶስም ተጠመቁ። መጥምቁ ዮሐንስ ከእኔ በኋላ የሚመጣው በመንፈስ ቅዱስ ያጠምቃቸዋል ብሎ የሰጠው ተስፋ በሐዋርያት ሥራ ውስጥ በየትኛውም ምዕራፍ አልተጠቀሰም። ማርቆስ ወንጌል ምዕራፍ 1 ቁጥር 8 ሉቃስ 3:16 ዮሐንስ 1:33 የሐዋርያት ሥራ 1:5 እንዲሁም ደግሞ 10:37 እንዲሁም 11:16 እንዲሁም 13:24 በኤፌሶን የነበሩት 12 ደቀ መዛሙርት በኢየሱስ ክርስቶስ ስም በውሃ ከተጠመቁ በኋላ መንፈስ ቅዱስን ተቀበሉ። የሐዋርያት ሥራ ምዕራፍ 19 ቁጥር 5-6። የሰማርያ ሰዎች ባመኑ ጊዜ እነዚህ ሁኔታዎች የተፈጸሙት በተመሳሳይ መንገድ ነበረ። የሐዋርያት ሥራ ምዕራፍ 8 ቁጥር 16-17። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው። የሐዋርያት ሥራ ምዕራፍ 8 ቁጥር 17 19-6። ጳውሎስ ሶስት ወር በኤፌሶ ምኩራብ አስተማረ። ነገር ግን አንዳንድ አይሁዶች ልብ ልበደንዳኖች ስለነበሩ ወንጌል ለመቀበል እንቢ አሉ። ስለዚህም ጳውሎስ እንደ ልማዱ ምኩራብን ትቶ ወደ አዛፊቱን አዞር ጳውሎስ ምኩራብን ትቶ ከምኩራብ ቀጥሎ ባለው ጢራኖስ በተባለው አዳራሽ ውስጥ ለሁለት ዓመት አስተማረ። በዚያን ጊዜ ውስጥ ከመላው እስያ የመጡ ብዙ አይሁዶች፣ ግሪኮች ወንጌልን ሰሙና ሌሎች አጥቢያ አብያተ ክርስቲያናትም ተመሰረተው ኤጳፍራ በቆላሲያ ሲያገለግል ነበረ። ቆላሲያስ ምራፍ 1 ቁጥር 7 የሎዶቅያ ቤተክርስቲያን የተመሰረተችው በዚህን ጊዜ ሳይሆን አይቀርም። ቆላሲያስ ምራፍ 2 ቁጥር በራዩ ሁለት እና ሶስት ላይ የተጠቀሱት ሰባቱ አብያተ ክርስቲያናትም የተመሰረቱ ጳውሎስ በኤፌሶን ባገለበት ወቅት ሳይሆን አይቀርም ተብሎ ይታሰባል። ሰባቱ የእስያ አብያተ ክርስቲያናት ዮሐንስ ራዕይ ምዕራፍ ሁለት እንዲሁም ምዕራፍ ሶስት ላይ ተጠቅሰዋል። በወንጌል ምክንያት ብዙ ህዝብ ከአርጤምስ አምልኮ ወደ ክርስቶስ ተመለሰ። አርጤምስ ማምለክ የኤፌሶን ባህል ስለነበረ ለአምልኮ እንዲሆን የብር ማቅለጥ ስራ የሚሰሩ ብር አቅላጮች የኢኮኖሚ ኪሳራ ደረሰባቸው። በዚህም ምክንያት በጳውሎስና በተባባሪዎቹ ላይ የከተማዋን ነዋሪ ህዝብ ለተቃውሞ አነሳሱ። የጳውሎስ ተባባሪዎች ጋሊዮስንና አርስጥሮኮስን የይዘው ሲወስዷቸው ጳውሎስ እነርሱን ለማስለቀቅ ፈለገ። ነገር ግን ደቀ መዛሙርት ምንም አይነት ሙከራ እንዳያደርግ ከለከሉት። የከተማው ጻፊ በጳውሎስ ላይ ምንም ጥፋት አላገኘበትም። ተገፋፍቶ የመጣውን ህዝብ በጳውሎስ ላይ ወንጀል ካገኙ በፍርድ ቤት ክስ ይህ የመሰረቱ እንደሚችሉ ነግሮ በተናቸው። ከዚህ በኋላ ጳውሎስ በኤፌሶ ማስተማር እንደማይችል ስለተገነዘበ ወደ መቅዶኒያ ሄደ። ከቤተ ክርስቲያናት ታሪክ እንደምንረዳው ለብዙ መቶ ዓመታት ኤፌሶን ቤተ ክርስቲያን ጸንታ እንደቆመችና ና በሲያ ሀገር ውስጥ ወንጌል የማሰራጫ ማዕከል ነበረች። ጳውሎስ ከቆሮንጦስ ቤተ ክርስቲያን ጋር ያደረገው የደብዳቤ ልውውጥ የጠፋው ደብዳቤ አንደኛ ቆሮንጦስ ምዕራፍ 5 ከቁጥር 9 እስከ 13 ጳውሎስ በኤፌሶን በነበረበት ጊዜ ለቆሮንጦስ ቤተ ክርስቲያን ደብዳቤ ጽፎ ነበር። ይህ ደብዳቤ በአዲስ ኪዳን መጽሐፍ ውስጥ ስለማይገኝ ሳይጠፋ አይቀርም። አንዳንዶች ይህ የጠፋው ደብዳቤ ከሁለተኛ ቆሮንጦስ መልእክቱ ጋር ተደባልቋል የሚል ሀሳብ አቅርበዋል። አንደኛው የቆሮንጦስ መልእክት በቆሮንጦስ ቤተ ክርስቲያን ውስጥ በብዛት የነበሩት ምዕመናን ከአሕዛብ ወገን ስለሆኑ የብሉይ ኪዳን መጻሕፍትን የተማሩ አልነበሩም። አብዛኛው ባህላቸው ከክርስትና መሰረታዊ ትምህርት ውጭ ነበር፣ ብዙ መማር ነበረባቸው። አንደኛ ቆሮንጦስ ምዕራፍ 3 ቁጥር 1 እስከ 3። ከመጀመሪያው ደብዳቤ በፊት ጳውሎስ ለቆሮንጦስ ቤተ ክርስቲያን የጻፈው እኛ ባይኖረንም ቤተ ክርስቲያኗ ለጳውሎስ የጠየቀችው ጥያቄ ነበር። አንደኛ ቆርንጦስ ምዕራፍ 7 ቁጥር አንድ በቆርንጦስ የነበረው ችግር ለመፍታት ጳውሎስ ቲቶን ወደ ቆርንጦስ ሰደደው። ከዚያም ከቲቶ ጋር በጢሮዋዳ ለመገናኘት አቀደ። በዚያን ወቅት የቅሎ ቤተሰቦች ጳውሎስን ለመገናኘት ሄደው ነበር። አንደኛ ቆርንጦስ ምዕራፍ 1 ቁጥር 11 በቤተ ክርስቲያኒቱ ውስጥ ስለነበረው የከፋ መከፋፈል ነገሩት። አንደኛ ቆርንጦስ ምዕራፍ 5 ቁጥር 1 ይህን ከሰማ በኋላ ጳውሎስ አንደኛ ቆርንጦስ ብለን የምንጠራው መልእክት ጻፈላቸው። በሐዘን የተሞላው መልእክት ሁለተኛ ቆርንጦስ ምዕራፍ 2 ቁጥር 1 እስከ 4 እንዲሁም ምዕራፍ 12 ቁጥር 14 ጀምሮ ጳውሎስ የጀመረው መልእክቱን ከጻፈላቸው በኋላ የቆርንቶስ ቤተክርስቲያን የጳውሎስን ስልጣን መቃወምና ትምህርቱን መንቀፍ የጀመሩ ይመስላል። ስለዚህ ጳውሎስ በሐዘን የተሞላው መልእክቱን ከመጻፍ ሌላ ለነበረው ችግር መፍትሄ ለመስጠት አሳዛኝ ጉዞ ብሎ የጠራው ጉዞ ወደ ቆርንጦስ ተጓዘ። ሁለተኛ ቆርንጦስ ምዕራፍ 2 ቁጥር 1 እንዲሁም ምዕራፍ 12 ቁጥር 14 እንዲሁም 13 1 ስለዚህኛው ደብዳቤ ጉዞ በሐዋርያት ሥራ ውስጥ ምንም አልተጠቀሰም። ሁለተኛ ቆርንጦስ ምዕራፍ 1 ቁጥር 9 ጳውሎስ ወደ ጢሮዋዳ በሄደ ጊዜ ቲቶን ባለማግኘቱ በጣም ስለሰጋ ወደ መቆዶንያ ሄደ። ሁለተኛ ቆርንጦስ ምዕራፍ 2 ቁጥር 12 እስከ 13 በመቆዶንያ ምናልባትም በፊልጵዮስ ጳውሎስ እንዳለ ቲቶ ስለ ቆርንጦስ መንፈሳዊ እንቅስቃሴ መልካም ዜና ይዘውለት መጣ። ከዚህ በኋላ ጳውሎስ ሁለተኛ ቆርንጦስ ንጻፈ። አንዳንድ ሰዎች የደብዳቤ ሁለተኛ ቆርንጦስ ከምዕራፍ አንድ ዘጠኝ ብቻ ነው ብለው ይገምታሉ። ሁለተኛ ቆሮንቶስ ከምዕራፍ 10 እስከ ቁጥር 13። አንዳንዶች ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 13 ያለው በሐዘን የተሞላ መልእክት ነው ብለው ያምናሉ፣ ምክንያቱም ጳውሎስ በእነኚህ ምዕራፎች በቤተ ክርስቲያን ውስጥ ችግር ስለሚፈጥሩ ወገኖች ተቃውሞ ስለጻፈ ነው። ሆኖም ለዚህ አሳብ ምንም ማረጋገጫ የለም። የሮሜ መልእክት ጳውሎስ በቆሮንቶስ በነበረ ጊዜ በሮም ለሚኖሩ ክርስቲያኖች ደብዳቤ ጻፈ። ሮሜ ምዕራፍ 1 ቁጥር 7። የወንጌል መልእክት ስለተስፋፋ ጳውሎስ እስከ አስጳኒያ ድረስ ለመጓዝ ተመኝቶ ነበር። ሮሜ ምዕራፍ 15 ቁጥር 24 የሮሜ መልእክት ደብዳቤ ሳይሆን ከዚህ ቀደም ላልጎበኛቸው ሰዎች የጻፈው ስለ እምነት የሚገልጽ የእምነት መግለጫ የሆነ የጥናት መጽሐፍ ይመስላል ማለት ይቻላል። የሮሜ መልእክት ከደብዳቤ ይልቅ ጳውሎስ ወደፊት ለማድረግ ተስፋ ላደረገው የሮም ጉብኝት ዝግጅት ሳይሆን አይቀርም። ሮሜ ምዕራፍ 15 ቁጥር 24 እስከ 28 ድረስ ጳውሎስ እርዳታ ለሚያስፈልጋቸው ወገኖች ገንዘብ ስለማሰባሰቡ የጳውሎስ ሶስተኛ ወንጌላዊ ጉዞ ዓላማ በከባድ ራብ ለተጎዱ በይሁዳ ለሚኖሩ አማንያን የሚረዱበት ገንዘብ ለመሰብሰብ ነበር። አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 1 እስከ 4። የአንጦኪያ ቤተ ክርስቲያን ለእርዳታው የሚውለውን ገንዘብ በቅድሚያ ሰብስባ ነበር። የሐዋ 11 27-30 በጳውሎስና በቆሮንቶስ ቤተ ክርስቲያን መካከል ለተነሳው ቅራኔ አንዱ ምክንያት ጳውሎስ ለራቡ እርዳታ ለመሰብሰብ በወሰደው እርምጃ ሊሆን ይችላል። አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 1 እስከ 4፣ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9። በኢየሩሳሌም ቤተክርስቲያን ጋር ያለቸው ግንኙነት ለማቋረጥ የፈለጉ ሊኖሩ ይችላሉ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 7። በኢየሩሳሌም ላሉት ችግርተኞች የሚደረገው የገንዘብ ስብስብ በአይሁዶችና በአሕዛብ አማኞች መካከል ብረትን የሚፈጥር ከመሆኑ ሌላ ጳውሎስ አገልግሎት በኢየሩሳሌም ቤተክርስቲያን ዘንድ ተቀባይነት እንዲኖረው ያደርጋል የሚል ተስፋ ነበረው። ሮሜ ምዕራፍ 15 ከቁጥር 5 እስከ 32። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 14 ጳውሎስ ለኢየሩሳሌም የተሰበሰበውን ገንዘብ አሰባሰበ። ሆኖም የተሰበሰበውን ገንዘብ ካዋጡት አብያተ ክርስቲያናት ተወካዮች ጋር ለኢየሩሳሌም ቤተ ክርስቲያን ማስረከብ ይገባናል በሚለው ሐሳብ ውፅና የሐዋርያት ስራ ምዕራፍ 20 ቁጥር 4፣ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 3-4፣ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 16-21 የጳውሎስ መልስ የመልስ ጉዞ የሐዋርያት ስራ ምዕራፍ 20 ከቁጥር 2 እስከ 21 ቁጥር 15 ጳውሎስ ከቆሮንቶስ ወደ ኢየሩሳሌም ሲመለስ በአይሁድ መርከብ ላይ እንዳለ ሊገድሉት ማሴራቸውን ገና ከቆሮንቶስ ሳይነሳ ሰማ። ስለዚህም ጳውሎስ የጉዞ ዕቅዱን ቀይሮ በመቆዮንያ በኩል በየብስ ተመልሶ ሄደ። የአዋር 1 ራ ራፍ 2 ቁጥር 3 ጳውሎስ በመቆዮንያ በኩል በመመለሱ ከብዙ ምዕመናን ጋር ተጨማሪ ግንኙነት እንዲያደርግ ጠቀመው። በፊልጵሶስ ጥቂት ጊዜ አረፈ። የአዋር 1 ራ ራፍ 2 ቁጥር 3-6 በጥሮዋዳም ረፍት አደረገ። የአዋር 1 ራ ራፍ 2 ቁጥር 6 እስከ 12 በሚልጢን ባረፈበት ወቅት የኤፌሶን ቤተ ክርስቲያን ሽማግሌዎች አነጋገረ። የሐዋርያት ሥራ ምዕራፍ 20 ቁጥር 17 ጳውሎስ ከኤፌሶን ለመጡት ሽማግሌዎች የሰጠው መልእክት በሐዋርያት ሥራ ውስጥ ለክርስቲያኖች ስብስብ የተናገረው ንግግር ነበር። የሐዋርያት ሥራ ምዕራፍ 20 ከቁጥር 18 እስከ 38 የጳውሎስ ወደ ኢየሩሳሌም መመለስ ጳውሎስ የእርዳታውን ገንዘብ ይዞ ወደ ኢየሩሳሌም ስለመመለሱ የሥጋ ይሰጋ ነበር። የሐዋርያት ሥራ ምዕራፍ 20 ቁጥር 22 እስከ 23 ጳውሎስ አደጋ እንደሚጠብቀው ስላወቀ በሮም የሚገኙት ምምናን እንዲጸልዩለት ጠየቀ። የጸሎት ጥያቄውም የማያምኑ አይሁዶች ኢየሱስን መሲሐቸው አድርገው እንዲቀበሉ፣ የእርዳታው ገንዘብ በኢየሩሳሌም ምምናን ዘንድ ተቀባይነት እንዲኖረው፣ ወደ ሮም ተመልሶ መሄድ እንዲችል ነበረ ሮሜ ይቀጥላል። ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንደነዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ አድርጉ።